እዛው አትንገረኝ። የልጁን እኔ እንደውም የልጁን ነበር እኔ ራሱ ማለት ነው አሳ ጎር አሳ ጎርጓሪ ዘንዶ ያወጣል የሚባለው ልካን እውነት ነው የተረት ወላሂ፣ ምን ምን አንድ ልጅ ለማወቅ ለዚህ የሚያክል ውሸት ነው ብያምን ብቀበልስ። እኔ እኮ እኔ የገረመኝ ልጅ መውለድ ሳይሆን እኔ እኔን የምታጃጅ ላይ መንገር ነው ማለት ነው። እኔን ያጃጃልከኝ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠረውላ ማለት ነው የሆነ ትልቅ ትልቅ የሆነ ሰው አለ ልጅ ማለት ነው። ሳይድ ሊወልዶ የሚችል ልጅ አለ እሱ ልጅ የሳይድ ነው ተብየውላ ነበር። ከዛ ያንን ነገር ነው እንደ በጣም በጣም በቀልድ ከሌ እኮ የከሌ ልጅ ያንተ ነው ተወራ ሳቀ ምናምን ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንደናችሁ በያላችሁ በሰላማችሁ። ብዝት ብዝት ይበልልኝ አቶ ሳይድ እንግዲህ እኔ ባለፈው በሰራሁት ቪዲዮ ማለት ነው ልጁ ያንተ ነው ወይስ ያንተ አይደለም? ንገረኝና ልጆችን አገናኘሃለሁ ባልኩት መሰረት ልክ እኔ የመን ሄድ እንዳልኩት ነገር ብድግ ብሎ ሄደ ማለት ነው። ስለዚህ እኔ አንተ ሰይድ እንደ አሁን አሁን እውነትን ስንነጋገር ማለት ነው እንኳን አንተ ከትንሽ እስከ ትልቅ የምታቀው ሰው የምታቀው እያለ ይቅርና ማንም ማስመርመር አይችልም ኢትዮጵያ ውስጥ ሆነ እዚህ ሆነ ማስመርመር አቅቶ ነው የሄድከው ግን በአካልና በአካል ሳቶ የምታስጨርሰው ነገር ስላለ ነው ሄድከው። አሁን ለእሷ ብዬ ነው ሄድኩት የምትለው ማለት ነው። እዚሁ እኔ ያልኩህ ካስመርመር ነው ያልኩህ። እንኳን አንተ እኔ ቁጭ ቁጥ ማስመርመር ትችላለህ። ግን የምትሄድበት ጉዳይ ስላለክ ነው ሄድከው። እኔ ሄድ ስልክ እንደ ሄድክ ነገር የምታስመስለው፣ ወይ ደግሞ ልክ አንተ ካልሄድክ ማስመርመር እንደማትችል ነገር አርገክ የምትናገረው ማለት ነው። እንዲህ ሲፈጠር አንተ እዚህ ተቀምጠህ ልጁን ማስመርመር አትችልም። በደንብ ነው የምትችለው። አንታር አይደለም ውጤቱን ነው የምታወጣው፣ የሚያወጣው ዶክተር ነው። ግን እኔ ከሄድ ላይ ቀር ቀር በርግጥ እዚህ ጋር ማለት ነው። እኔ እውነት ለመናገር ከሆነ እስከ ዛሬ ድረስ ጥርጥር ነበር። ግን ግልጥ ግልጥ ብሎ በደንብ ታይቶልኛ ምሄድክ ብቻ ትልቅ በጣም ትልቅ መረጃ ነው የሆነ ማለት ነው። አሁን ዛሬ ለቀቆት ቪዲዮ ላይ ምን ብሏል? ለማልልሽውላ በያት ነበር ምናምን። በሪከርድ እኮ ነው ያወራ ነው ሲፈጠር ልማልልሽ አላልከኝም። እንደገና ደግሞ ስጠይቀ በዛ ሰዓት አልተዘጋጋንም ነበረ። እኔ እናንተ አልተዘጋጋንም ገና አዩን አላገባትም። እኔ ስጠይቀው ማለት ነው አልመለሰልኝም፣ ሁላ በስነ ስርዓት ማለት ነው። እነ ሀዋ ያውቃሉ፣ አብዲ ያውቃል፣ ጠይቄዋለሁኝ እዛ ጋር አብዲ ምን እንዳለኝም የምናገረው ነገር ይሆናል ዛሬ አብዲ እዚህ ቪዲዮ ላይ ምንም እንደማያውቅ ሙስጠፋ ራሱ ማለት ነው። ሙስጠፋ አብዲ የሚያውቃሉ ምንም እንደማያውቅ ነገር ነው የሆነው አብዲ ራሱ። ስለዚህ እንደውም እኔ ዛሬ በቃ እስከ ዛሬ በጥርጥር ምናልባት ሌላ ስላገባ ስሙን ለማጥፋት እስከ ዛሬ ተቀምጠው ወይ ደግሞ አላውቅም፣ ውሸትም እውነትም ሊሆን ይችላል አለሁ የዓለም ነበር ያልኩት። ግን እውነቱን በዚህ ቪዲዮ እውነቱን ነው የታየ። ለእኔ እውነቱ በደንብ ነው የታየ። እውነቱ እንደት ታየሽ የሚለው ቪዲዮውን እያየን አብረን የምለው ነገር ይኖራል። እናንተም ደግሞ የምትመሰክሩት ነገር ነው። አብረን ቪዲዮን፣ እኔ ሙስጠፋና አብዲ ሳይዱ ነው የሰሩት ቪዲዮ ማለት ነው። ቪዲዮን እስኪ በትንሹ ያላያችሁት ካላችሁ አብረን፣ እኔው ማለት ነው። ዛሬ አዲስ እንግዳ ይዘን መትላን ማለት ነው። እኛ ያለበት አገር አዲስ እንግዳ እየመጣው ነው። ማን እንደሆነ እናንተም ታቃላችሁ። ወደዝእና ወደዛ መሄድ ሁሌም ኢትዮጵያ የመንሰና ድረስ እየመጣው የእኛ ጎደኛ አንድ አለ ማለት ነው እንግዳችን ዌልካም። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎቻችን ምንም አልቀበልም አላምንም አለች። እስኪ አብዲ አንተ ራሱ እስኪ ተመልካቹ እንኳን ሱመያ እንኳን ባታምን ተመልካቹ እንኳን ቢያምን ይሄ ነገር ይሄ ነገር ያኔ አሁን እኔ ልጁ የሱ አይደለም የሰይድ አይደለም ምናምን ብለ እኔ ቢወራም ሱመያ እኔ አሰማ አሁን ችግሩ ይሄ ነው። ገባችሁ? እኔ ግልጹ ነገር እንደዚህ ነው ምናምን ብዬ እኔ ባወራ ሰውና ሰው ይገዳደላል። ስለዚህ እኔ እንደውም ዝምታ ቢመርጥ ደስ ይለኛል። ብናገኝ በአካል ያ ልጁ የሰኢድ ነው ምናምን የሚባል ሴቱ ያና ልጁን ፈልገን አገኝተን ሰኢድ ልጆቹን እንደምሰረከብ ትፈልጋለሁ እኔ እንጂ ላ እንደረከብሳይ ሆነ ማለት ነው አብዲ ሲፈጠር ማለት ነው። አብዲ በአካል የሚያቀው ያቀዋል። የሆነ ነገር ስትጠይቁት ውሸት ከሆነ አስቀድሞ የስቅና አይደለም ነው የሚላችሁ። በገገሞ ግግም ብሎ አይ አይደለም ብሎ ይዋሻል። ሁለተኛ ነገር ደግሞ እዚህ ቪዲዮ ላይ አክት ያረጉት ማለት ነው ሙስጠፋና አብዲ ምንም ነገር እንዳልጠየኳቸው ጠይቃኛለች። እታ ሳይድ ምንድን ነው ያለው? በመኪናው ሁላ ተጣልታችኋል እና በዛ ሰዓት እናንተ ጋርም ችግር ስላለ ምናምን፣ ልክ እኔ እንዳላወራዋቸው እንዳልጠየኳቸው፣ ምናምን የሚያውቅ ያውቀዋል። በዛ ሰዓት እንደው ሌላው ሰው እንኳን ቢቀር ማለት ነው ሀዋ ራሱ አለች። ሀዋ ራሱ ደውላ ጠይቀዋለች ይህን ነገር አንተ ማለት ለእሷ መናገር ባትችል ለእኔ ንገርኝ። ለምን ሰይድ እዚህ ጋር ማለት ነው አድበስብሶት ነው ያለፈው? ምንድን ያለው ምን አይነት ሰዎች እንደሆኑ አላውቅም ምናምን ምናምን። እንኳን ለሰይድ በሪከርድ ማለት ነው እኔ ቪዲዮ ላይ አይቼዋለሁ፣ አይቼዋለሁ፣ በጣም ይቅርታ፣ እኔ ቪዲዮ ላይ አውርቼዋለሁ። ቤት ድረስ መጥተው ነይ ተብዬ በጣም እንደውም ረሰውታ እንዴት እንደሆነ ቪዲዮ ላይ ያውርቼዋለሁ። በስነስርዓት ማለት ነው ለሰይድ ሁላ ሳይቀር እነግርዋለሁ። ሲፈጠር ለሰይድ እንደዚህ አይነት ነገር አለ። ምንም ነገር አልደብቀውም ለሰይድ ያውቃል። ማንም ነው የሚያውቀው ሲፈጠር ውሸት የማወራው እዚህ ጋር ውሸት የማወራው። በጣም ብዙ ሰው ነው የሚያውቀኝ። ዘ አባካ ለሰይድ ምንም ነገር አልደብቀውም? እንኳን ይሄንን የሚያክል ነገር መተው ነግረውኝ፣ እኔ ለሰይድ ምናምን ምናምን ብዬ ልነግረው አይደለም። በሰዓቱ መመለስ ስለማይፈልግ ምንድነው ያለኝ? አሁን እኔ ለራሴ ጭንቅ ላይ ነኝ። ተረጋጊ በቃ ነግርሻለሁ። እሱንም በቀጥታው ላይ ደውዬለት አላነሳ ሲል ነው ሪከርድ ያስቀመጥኩት ማለት ነው። እዚጋ ምልክ እንዳልተጠየቀ ምናምን ምናምን ግን ዙሮ ችግር የለውም ዙሮ ይሄም ሆነ ያም ሆነ ይሄም ሆነ ምንድነው? እኔ የምፈልገው ምንድን ነው እንድታስመረምር ነው አይደል አሁን እዛ በአካል የሄድከው ገንዘብ ክን ተማምነን በገንዘብ ምናምን ምን እንትልትል ወይድ ምናልባት እኮ እኔ የምፈልገው በአጭሩ ልንገርክ ልጅቷን ቪዲዮ ቅረጻት በስነ ገና ስትሄድ ምናም ገና ገና ስትሄድ አሁን አሁን ሂደህ ራሱ ከሆነ ማለት ነው፣ ይህም ቪዲዮ ስታይ እንደ አዲስ እንደገና ከቤት ገና ከቤት ስትነሳ ተኝተን ቅርስ በስነ ስርዓት ቪዲዮ ቅረጽና እተን አለቀውም። አለቀውም ቪዲዮ የምቀርጸውን ቪዲዮ የአሁኑን ቪዲዮ አለቀውም። ለምን ፓንትን ገና ስትለብስ ቅረጽ። ልጅቷ ቤት ሳትሄድ፣ ከዛ ልጅቷ ቤት ትሄዳለች በተኛችበት አንኳኩተክ እዛ አትሄድ፣ ሐኪም ቤት ማለት ነው። ከልጁ ጋር ወስደህ አስመርምራት። እኔ ልጁንም ልጅቷንም አይቻቸዋለሁ፣ ሲፈጠር ተገናኝተናል። እዚህ እንትን አትበል፣ ቀጥታ ተወስዳታለህ፣ ልጁን ታስመረምረዋለህ። ከዛ እኔ ቪዲዮውንና ውጤቱን ስጥ። ለምን ሰው ትሰጣለህ? ምክንያቱም የልጅቷን ማለት ነው የልጅቷን

እኔ አለቅብህም ምንም ችግር የለውም። ታውቀኛለህ እኔ ብዙ ነገር ምን ተናለ እንዳለ ታውቃለህ። ሜዳ አንደማ አይነት ነገር ማለት ነው። ትወስድና እኔ ስጥላልኩ ሰው ትሰጣለህ። በራሴ መንገድ ዶክተሮች ስላሉ የማውቃቸው ዶክተሮች ስላሉ፣ ጓደኞችም ስላሉኝ ስለዚህ ለእነሱ እሰጣቸዋለሁ። እነሱ ሄደው በሚያጠነ ዙሮ በማጣራበት መንገድ እኔ ስትለምልሰው ለማንም ይሁን ለሰላም ይሁን ለአዋም ይሁን ለአረቦችም ይሁን ለማንም ይሁን ስጥ ያልኩህን ነገር ኦሪጂናሉን ትሰጣለህ። እኔ በማጣራበት መንገድ አጣራለሁ። እዚህ ጋር አሁን በዚህ አጋጣሚ ሰላም እዛ ናት ማለት ነው ለኔ ብላ እየተንገላታች መሆኑን፣ ሰላም በጣም ነው የማመሰግነው። የሰው ወደ ደስታችን የሰው ወደ ደስታችን የሚባለው ሰላም አሁን ለኔ ብላ እዛ በቃ እንትን እያለች ነው ማለት እየተንከራተተች ነው። በፊት ያለውን ብዙ ጊዜ መታለች፣ አንድ ሁለቴ መታለች ማለት ነው። አሁንም ደግሞ ይህን ነገር ስትሰማ ሩጫ ሄዳለች ማለት ነው። ሰላም እየ በጣም ነው ማመሰግነው። ከዛ ውጭ ግን አሁን እዚህ ጋር ሰላም፣ ሰላም ታበላሽብናለች ያላችሁትን ነገር አይሆንም። ይህ ነገር ሰላም ልታበላሽባችሁ ሳይሆን ራሳችሁ ልታበላሹ ስላሰባችሁ ነው። እዚህ ጋር ኳ አብዲ ምንድና ቪዲዮ አሁን ላይ ማለት እዚህ ላይ አያችሁታ ምንድነው ያለው ልጅቷን ፈልገን አግኝተናት ልጆችን ሰብስበን እንሰጣለን ይሄ ማለት ምንድነው አብዲ ሲፈጠር አመለጠው በቃ አምልጦታል ሁላ አልቆረጡትም ሁላ መቁረጥ ትችል ነበር ግን አልቆረጥከውም ወጣብህ ማለት ነው ሚስጥሩ ወጣብህ ከዚህ ጋር ለአንተ ባንተ ቤት አሁን ሰው አይገባውም ምናምን አረ ሱመያ እንኳን ባታምን ተመልካች ይመን ተመልካች እንዴት ያምናል? ተመልካች እኮ ሰኢድ የሚያቀብ በዩቲዩብ ነው እኮ እኔ እኮ የማውቅ አስር አመት ሙሉ አብሬ የኖርኩት እኔ ስለዚህ እኔ ስለሆነ የማውቅ በነገራችን ላይ ማለት ነው። ለተመልካች ራሱ በደንብ ነው የሚያስታውቀው። አብዲ ምናምን ነገር እንደዚህ እንደተሳሳተ አማርኛው፣ ከዛ ትንሽ አይ እንድዘር ለምኮ ብሎ በኦሮምኛ ሊያስረዳው ፈለገ። ለምንድን ነው ሳያቅ አማርኛው ሳያቅ እንደተንተባተበ ነገር እንዳስመሰሉ ነገር ነው ያደረጉት። ግን እንደዛ ሳይሆን አብዲ በደንብ እውነቱን ያውቃል አብዲ ሳይድ የሚያደርገውን ነገር በሙሉ ሁሉንም ነገር አንድ ላይ ስለሆነ የሚያደርጉት የሚወጡት፣ የሚገቡት አንድ ላይ ስለሆነ የሳይድን ነገር እያንዳንዷን ነገር አብዲ ያውቃል። ግን አብዲ ደግሞ በሚስጥር የታወቀ ነው አያወራም። ግን የሆነ ነገር ስጠይቁት አብዲ ውሸት ከሆነ ያ ነገር ማለት ቀድሞ ነው የሚሰቀው፣ ገና ስጠይቁት ይሰቃል። ከዛ እንደዚህ እኮ ነው ውስጥ ጻራ አይደለም በጭራሽ ሳይት እንደዚህ ያደርግም ይላል። እንደ አብዲ ፀባዩ እንደዚህ ነው። ሙስጠፋም ደግሞ አያወራም፣ ዝም ነው የሚለው። ግን ዙሮ ተዘዋዝሮ እኔ እዚህ ጋር ምንድን ነው የተረዳት ነገር ልጁ ያንተ እንደሆነ ነው ያረጋገጥኩት። አብዲ ያመለጠው ወሬ ነው። ስለዚህ አስመርምረው ለማንኛውም እናያለን። እስኪ ሁሉም ነገር ረክፍላእዛ ማለት ሰላም አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም እያለሁ እያላችሁበት ሰላማችሁ ብዛለን። እንግዲህ ይኸው ኤርፖርትን ያለሁት አሁን ልውጣ ነው ልሄድ ነው ማለት ነው። አዩ ልሸ የመጣች ስምያ እንዳለችው እንግዲህ ልጆች የሚያከፈለክ ያደርጉና ይላኩልኝ አለችው። እኔ ደግሞ እነሱ ገና ከዛ አስመርምረው ምናምን እሺም አይሉም እሽም ብሎ ስለማያደርጉ ስለማያስመርምሩ ራሴ እጄ ለምን አላስመርምሩ እኔ ምናምን ማለት ነው። ራሴ እጄ አስመርምራለሁ፣ ራሴ ፕሮሰሱን ጨርሳለሁ ብዬ እንግዲህ ተነስቻለሁ ማለት ነው። ልሄድ ነው እንግዲህ ቻው። በኛ እንግዲህ ልጆቹን ዲዶቹን አጣስተው ይምጣ። ሲጀመር እኔ አንተ መላክ አልፈልግም። ዛሬ ማላለቅስበት ምክንያት ሚስትህን ልጆችን ልጆች አይደሉ ሚስቴ አይደለችም ብላላ አጣፍተን እንድትመጣ ነው። መልካም መንገድ። አልሀምዱሊላህ ዛሬ ሳታለቅስ ልትሸኘኝ ነው።

ናአነአታረግ ዛሬ አዩ በፈገግታ ነው ግን ማለት ነው አልገባኝም የወርቅ ጃኬት ነው ያለችው ወይስ ወርቅ አምጣልኝ ነው ያለችው በ መሄዱ በጣም ያስደሰታት ይመስለኛል እስከ ዛሬ አዩን የምናውቃት በማልቀስ አትሄድም በማለት የቤት ኪራይ ሳትከፍል በባንክ አካውንት የብር ሳታስገባ በማለት ነው ማለት ነው አሁን ግን እዚህ ጋር ሳቅ በሳቅ ሆና ነው በደንብ እየሳቀች ነው ለማንኛውም ማለት ነው እዚህ ጋር አዩ እና አብዴ የተናገሩት ነገር እኔ ማቀው አንድ ልጅ ነው። አዩ ምንድና ያለችው ሚስቴ አይደለችም ብለሃል፣ ልጆቼ አይደሉም ብለሃል። አብዲ ምንድና ያለው ልጆችህን እናስረክብ። እኔ ማቀው አንድ ነው። አይገርምም? ምን ይባላል አጥብቆ ጠያቂ የእናቱ ሞት ይረዳል ይባላል። እኔም ማቀው አንድ ነው። እኔ ቪዲዮ ላይ ይሄ ይሄ ልጅ የማን ነው ብዙ ጊዜ ልጁን እውነቱን ንገር የነበር ምለው ማለት ነው እኔ የማውቀው አንድ ልጅ ብዙ ልጅ ነው ወይ? ያለመታወቅ ለካ ለካና ላይ ስፈለፈልብኝ ሲፈለፈልብ ይነበረ አግባ ስለው ችግር የለው ምናም ልዳር እንኳን ስለው አንቺ ልጅም ቢብሎሽ ነው ላገባ ማግባት ትፈልጋለሁ፣ ግን አንቺ ልጅም ቢካለሽ በጭራሽ አላገባ ምናምን ሲል የነበረው ለካ ነሱ ከጎን እየፈለፈለ ነው። አሁን እኮ ነው ይገባኝ። አንተ ለካን አንድ አር ለሚያለቅ ልጅ እኔ አንዱ ነው የሚያንጨረጭረን። ስለዚህ የጀሚላ ታላቅ እህት ወይም ወንድም አላት ማለት ነው። ወንድም ወይም እህት ታላቅ አላት። እኔ ማቆ የጀሚላን ታናሽ ነው እንግዲህ ልባርኩ። ብዙ ጊዜ ነው የተናገርኩት፣ የጀሚላን ታናሽ ነው። ስለዚህ የጀሚላ ታላቅ አለ። ስለዚህ ልጆች ናቸው ማለት ነው። ታስመረም ለዛ ነው የሄድከው አልችልም የሚያልቀው አሁን የልጁ ቢሆን እንደምትችል በጣም እርግጠኛ ነው። አብዲ ቦታውን ያውቀዋል። አብዲ ልጅቷን በደንብ ነው የሚያውቀው፣ እዚህ ጋር እንደማያውቃት ምናምን አታርገ። በደንብ ነው የሚያውቃት። ሙስጠፋም ያውቃታል፣ በደንብ ነው ቤቷን ሁሉ ነው የሚያውቀው። ስለዚህ አብዲ አስመርምር ብትለው አብዲ ለማስመርመር አንሶ ነው ይህርከው፣ ልጆችን ልታስመረምር ነው። ምክንያቱም እዚህ ጋር አዩና አብዲ ያሉት እሺ፣ አዩ እንደ ሲፈጠር አዩ እንትን ናት። ሚስጥር ምናምን አትችልም። ወይሄኔ ልጆች ልጆቼ ብሎ ለእሷ ያው ከአንቺ በፊት ስለሆነ አይመለከትሽም ብሎ ያስረዳታል ማለት ነው። ለዛ እሷ ብዙም እንደኔን ተናትልም አትናደድም። ካንቺ በፊት ስለ አይደለም ምን አገባሽ ስለሚላት ካንቺ በፊት ስለሆነ ምን አገባሽ ይላታል። አብዲም ሚስጥሩን ስለሚያውቅ ልጆቼን እንግዲህ እናስረክባለን አለ። አዩም ልጆች አይደሉም በላል ይድና አስመርመራቸው ነው ያለችው። እና አብዲ እንዲያስተባብልለት ነበር የፈለገው ግን ወላሂ በልኝ ሲለው እንዴት ብሎ ይበልል። ክሰይዱ ያውቃል ምስጥሩን ሚስጥሩን ያውቃል። አሁን እኮ አብዲ እኔ ማውቀው አንዱ ነው ብዙ ልጆች ነው ያሉት ማለት ነው። ለካ ለዛ ነው እኔ እኮ ማለት ነው። እኔ አደን ተቀምጬ እሱ ሰና ነው ያለው። ከዛ የሆነ ባህር ላይ የሆነ ቦታ ምናምን ይቀርጽና እየፈለኳት ነው ብሎ የት ነው ያለው? እሱ ሰና ነው ያለው። ግን እዚህ ጋር ምንድን ነው ለተመልካች የሚመስለው አደን መቶ ሆነን እየፈለገ እየተንከራተተ ምናምን በቃ ሰው በጣም ያዘ፣ ምስኪን ሰኢድ እሷን እየፈለገ ልጆቹን እየፈለገ እሱ። መያላህን አትፈሪም ልጆቹን አታሳዩም ወይ ምናምን ትላላችሁ። እኔ አንተ ለካን እዛ ልጆችን እያየክ ነው ልጆችን እያሳደክ ነው። ያኔ ትልልቅ ልጆች አሉ ማለት ቪዲዮውን ሳይሆን ማለት ነው ልጆችክ ምናምን የሚልህ በቃ የት እነማ ልጆቹ እንደሚሆኑ ስገምት ማለት ነው፣ በጣም ነው ተናደርኩት። ደግሞ በጣም ያጠራጠረኝ ምንድን ነው እና አብዲ እዚህ ጋር ከኔ ጋር እንዳላወሩ እኔ እንዳልጠየቅኳቸው እነሱ ቢነግሩኝ እንኳን እኔ እንደማላምን ነው። ግን ብዙ አውርተናል በዛ ሰዓት። አብዲ ጋር የተጣላ ነው መቼ ነው ደግሞ እንኳን ማለት ቪዲዮ ስለቀረጽም ቪዲዮ አብዲ ቪዲዮ ቀርጾ ይለቋል እሱ ላይ ቢያንስ እንኳን የተጣላንበትን ጊዜ እንኳን እናንተም ተጣልታችሁ ነበር ብሎ ቆረ እንትን አሉት ማለት ነው። ቢያንስ ቪዲዮ እንኳን መታየት ይችላል መች እንደተጣላ። የተጣላ ነው ከሰርጉ በኋላ መኪና ምናምን አልሰጥም ሲለኝ የተጣላ ነው። በመ እኔ እና አብዲን በመኪና ብቻ ነው ሲፈጠር የተጣላ ነው ማለት ነው። ከዛ ውጭ ግን ሙስጠፋ እና እኛ የምንኖረው ሲፈጠር አንድ ፎቅ ላይ ነው፣ ለተወሰነ ጊዜ ሁሉን ነገር የሚያመጣልኝ ማን ነበር? ሙስጠፋ ነበር። የሆነ ሱቅ ስፈልግ ምናምን ምናምን ማለት ነው ነግሬዋለሁ፣ ለሙስጠፋ ራሱ ሙስጠፋ እኔ ራሱን ጠይቅ ምናምን ነው ያለው። አብዲ ገና እከሌ ማለት ስሙን ጠርቼ፣ እኔ እኮ ባለጌ በሆን ኑሮ ማለት ነው ቤቴ ሲመጡ ምናምን ብዙ ነገር መልቀቅ ዩቱብ ላይ ብለቅ ብዙ ነገር ለቃለሁ፣ ግን አልለቀኩም። አብዲ ገና እከሌ እኮ መታ ሀዋ ራሱ ነበረች የዛን ቀድ መጀመሪያ ገና ስጠይቀው ማለት ነው ቤት ሰላም ዲ ላይ መጥቶ ሌላ ሀዋ ያልኩት አዋ ዩቱ ላይ ስለምትታወቅ ነው። እ ሌላም ሰው ነበር ሙስጠፋ ጋር መጥቶ በዘው ሰላም ሊለን ያላይ መጥቶ፣ አብዲ ያልኩት እከሌ መታ ነበረ እና የከሌ ከሌ ልጅ የሰኢድ ነው ብለው አሉ ስለው ከት ብሎ ሳቅ። እንደውም ለምን ሳቅ ሲል አደለም ማለት አንቺ ራሱ ከዛ ለእኔ ሲያስተባብል አንቺ ራሱ የከሌ ልጅ እንደት የሰይድ ይሆናል ብለሽ አስብ እሱ ምናምን ምናምን አለ ብሎ ማስተባበል እስኪ ወላሂ በል ብለው ኧረ አይደለም ምናምን በእውነት ምናምን አለ አሁንም እንድልክቃል ወላሂ በልና የኔ አይደለም የሰይድ አይደለም በል እናንተ ስለምትተማመኑብኝ አለ እንግዲህ አብዲ ማለት ነው ከአብዲ ጋር ሰይድ ይጠጉድጓድ ቢገቡ አንድ ላይ ነው እንደዚህ ተጣብቀው የሚገቡት እንጂ ሰይድ የገባበት የሚያደርገውን ነገር ያውቃል አብዲ የሚያደርገውን ነገር ሁለቱ አይደባበቁም። በደንብ ነው የምታወቁት። እንደዛ ነው የሳቀውና አልምልም ያለው ያስተባበለው። ለምን ስለሚያውቅ፣ ለምን ይመላል። ስለዚህ እኔ አሁን ማለት ነው ልጆች ካሉክ በቃ ማለት መስማት ራሱ የምፈልግ አይመስለኝም። በቃ እዛው አትንገረኝ። የልጁን እኔ እንደውም የልጁን ነበር እኔ ራሱ ማለት ነው አሳ ጎርጓሪ ዘንዶ ያወጣል የሚባለው ልካን እውነት ላይ ምን አንድ ልጅ ለማወቅ ለዚህ ያክል ውሸት ነው ብያመኝ ብቀበልስ እኔ እኔ የገረመኝ ልጅ መውለድ ሳይሆን እኔን የምታጃጅ ላይ መንገድ ነው ማለት ነው እኔን ያጃጅ አልገኝ እኔ ከዚህ በፊት እኮ ገና ምንም ነገር ሳይፈጠር ሁላ ማለት ነው የሆነ ትልቅ ትልቅ የሆነ ሰው አለ ልጅ ማለት ነው ሰኢድ ሊወልደው የሚችል ልጅ አለ እሱ ልጅ የሰኢድ ነው ተብዬውላ ነበር ከዛ ያንን ነገር ነው እንደ በጣም በጣም በቀልድ ከሌ እኮ የከሌ ልጅ ያንተ ነው ተዋራ ሳቀ ምናምን ነገር አሁን ምን ይላል ሰላም ሰላም አታመጣም እሷ ስለምቀያየርብን ውጤቱ ኧረ ድንገት እንኳን ቢሆን የእኔ አይደለም ሰላም አርገው ልትል ነው እንደዚህ አይነት ነገር እንደዚህ አይነት ታሪክ አይሰራም ግን እንዲህ ሆነ እንዲያ ዞሮ ይጀበታል ማለት ነው እንደውም በአንተ ስም ያሉትን እንዳል ላስመርምራቸው፣ አያገባኝ፣ ራሳችሁ ናችሁ ይቀበጣጠራችሁ። ጓደኛክና ባለቤትክ እሷ ልጆችን እናስመርምራለች፣ እሱ ልጆች ያን እናስረክባለን አለ። ስለዚህ አንድ ልጅ ልጆችክ ክሊ ይባል አይችልም፣ ልጅክ ነው ሊባል የሚችለው። በምንም አይነት አማርኛ እሺ፣ አብዲ ተሳሳት። አማርኛ ስለማይችል አዩስ፣ እሺ ተሳስታ ነው ያረ ምን ያክል ማለት ምን ያክልን ጅል አድርገ እንዳሰብከኝ ነው በቃ የገረመኝ። ግን ለማንኛውም በስነ ስርዓት አስመርምር። በገንዘብ ብትጫወታለሁ ብትል ከመንገድ ላይ ሰው ወስደህ ትጫወታለሁ ብትል ልጁን አስመርምረ። እዚህ ጋር ደግሞ አብዲ ምንድና ያለው እዚህ ጋር ያቃታል አለ። በነገራችን ቪዲዮ ላይ ራሱ ማለት ነው። ወይ የተጠናው ውሸት አውራ ወይ ውሸት አታወራ። እውነቱን ብትናገር እኮ ምንም አስመርመር ምናምን በቃ ልጅክ ነው እመን። ምናልባት የመጠራጠር መንፈስ ካለብህ ደግሞ ምናልባት የሆነ አሁን ከሁለት ሰው ጋር ምናምን ያልከው የለም። ምናልባት ወይ ጉረቤት ወይ ደግሞ ባለትዳር ሆና ወልደህ ከሆነ ወይ የባሏ ነው ወይ አንተ ነው። ማን ሊሆን ይችላል ታዲያ? እሱን ተጠራጥረህ ከሆነ በድብቅ አስመርምረው ባሏ እንዳይጎዳ። የሰው ልጅ ከሚያሳድግ ሲፈጠር ቢቀር ይሻለዋል። እንደምን በወጣው ያንተን ልጅ ያሳድግ እንደምን በወጣው ሲፈጠር ማለት ነው። እንደዚህ አይነት እንደዚህ ነው የምታረጉት። ሴቶች ግን አይምሮአችሁ ጤነኛ ነው? ወላይ በጣም ይቅርታ ባለትዳሩ ናችሁ ሲፈጠር፣ ይሄ ከሌላው ወንድ ጋር መተኛቱ ምን አመጣው? አትፈቱትም ካልፈለጋችሁት፣ አያሳዝናችሁም? የሰው ልጅ አቅፎ ልጅ እያለ ሲስ ማለት አይምሮአችሁ ይቀበለዋል? ለ እሺ፣ ባልየውን ተውት፣ ይሄ ልጅ ሲያድግ ማወቁ ይቀራል የሆነ ሰዓት ላይም አንቺ ተጸጽተሽ እኮ ለልጅ ስትናዘጅ ልጄ ብሎ ያሳደገው አባትየው አባቴ ብሎ ባባ ብሎ ያጠራው ልጅ የሱ አደለም። ወላሂ በጣም እኔ እንጃ፣ እኔ አላውቅም። አዑዝ ቢላሂ ሚነ ሸይጣን ረጂም። አላ ያንሳላችሁ፣ እንደዚህ አይነት ክፉ መንፈስ የተጠናወታችሁ አለ ያንሳላችሁ። ሲፈጠር እኔ ወላሂ እውነቱን ማወቅ አለባቸው ብዬ ነው የማስበው። ስለዚህ ሳይድ ያንተም ይሁን የማንም ይሆን? ምንም እዚህ ጋር የምትጫወተው ጨዋታ የለም፣ የሚገዳድሉበት ነገር የለም። በቀጥታ ያንተ ራሱ ቢሆን መናገር አለብህ። ልጁ ያንተ አ የምታሳድገው እንዲ ብድ አለበት። በሰው ሀገር የሰው ልጅ የሚያሳድገው ራሷ ታሳድግ። ያስረገዛ ሲያሳድግ እሷ ሲፈጠር ውሽማውን ውሽማ ተብዮ ምን አስፈተለው ባለትዳር ከሆነች አታመቀመጡ። ካረገዘች ደግሞ የወለደው ሰውዬ እንትን ማለት ትስጣው። ትሄድና እዚህ ጋር ምንም እኔ እንትን ደህና ነገር እንደሰራ ከስታወራ ደግሞ ይኮ ደህና ነገር ሀራም ነው እየሸፈንክ ያለው ማለት ዩቲብ ላይ መተቃወራ ሳይሆን በትክክለኛው አውቆ ያሳድግል ሰውየው ማለት ነው ይሄ ይሄ እንደዚህ አይነት መሸፋፈን ብሎ ነገር የለም